ተከታታይ ሆነው በተላኩት ነፋሶች እምላለሁ ይላል አላህ። ወልሙርሰላቲ ማለት የተላኩ ነፋሶች፣ ዑርፋን ሙተታቢዓን፣ ተከታታይ ሆነው በተላኩት ነፋሶች እምላለሁ ይላል አላህ ሱብሃነሁ ወተዓላ። ፈልዓሲፋቲ ዓስፋን፣ ፈልዓሲፋቲ በኃይል ነፋሾች በሆኑት ዓስፋን፣ መንፈስን ይላል በኃይል መንፈስን ነፋሾች በሆኑት ንፋሶችም እምላለሁ ይላል። ዓሲፋት ማለት በኃይል የሚነፍስ አውሬ ንፋስ እንደሚባለው ያ ማለት ነው። ፈለዓሲፋቲ ዓስፈን በኃይል ነፋሾች በሆኑት ዓስፈን ማለት መንፈስን ማለት ነው። እና በእነዚህ ንፋሶችም እምላለሁ ወናሺራቲ ነሽረን መበተንም በታኞች በሆኑት ወናሺራቲ በታኞች በሆኑት ንፋሶችም ነሽረን መበተንን ይላል። ይሄ ደግሞ ደመናን የሚበትኑ ንፋሶች ናቸው። በሀይል ይበትኑታል እና ነሽሯት ማለት በታኞች በሆኑት ንፋሶች ይምላለሁ። ነሽረን መበተንን ፈልፋሬቋት ፈርቀን መለየትም ደግሞ ለዮች በሆኑት ፋሪቃት ማለት ለዮች የሚለዩ በሆኑ መለይኮች ይምላለሁ። ፈርቀን መለየትን ምን ማለት ነው ደግሞ ካላህ ዘንድ መልክት እውነትንና ውሸትን የሚል ይሆነውን መጽሐፍ ያመጡ ለነቢያቶች የሚያስረክቡ ናቸው። እነዚህ ደግሞ ፋሪቃት ይባላሉ። መለየትን ለዮች በሆኑት መላእኮችም መላአለህ ይላል። ፈልሞሉቅያት የቪክራን መገሰጫን ደግሞ ጣይዎች በሆኑ መላእክቶች መላአለህ ኢላላህ Subhanahu Wa Ta'ala ሙልቂያት ማለት ጣዮች የሚጥሉ የሆኑ መለኢኮች ዚክረን መገሰጫን ማለት ነው። መገሰጫን ግሳጼን ጣዮች በሆኑ መለኢኮች እምላለሁ። ሙልቂያት ጣዮች ማለት የሚጥሉ ማለት ምንድነው? ካላህ ዘንድ አምጥተው ወደ ነቢያቶች የሚያስረክቡ እንደማለት ነው። ወደ ነቢያቶች የሚጥሉ የሚያስረክቡ ለማለት ነው። እና ዚክረን ማለት መገሰጫን ማለት ነው። ሙልቂያት ጣዮች የሆኑ መለኢኮች ወደ ነቢያቶች ጣዮች በሆኑትም መልእኮች ምላለሁ ይላል ይህን ደግሞ ካላህ ዘንድ ይሄን መልእክት አምጥተው የሚጥሩት የሚያስረክቡት ለምንድን ነው ዑዝራን አው ኑዝራ ምክንያትን ለማስወገድ ዑዝራን ምክንያትን ለማስወገድ ማለት ነገ ሰዎች የቂያማ ቀን እኛ መልእክት አልደረሰንም ብለው እንዳይሉ ምክንያትን ለማስወገድ ማለት ዑዝራን ማለት አው ኑዝራ ወይንም ደግሞ ለማስፈራራት መልእክትን ወደ ነቢያቶች ጣዮች በሆኑት መላእክቶችም እምላለሁ። የተማለበት ምንድነው ታዲያ፣ አላህ የማለው ለምንድነው? ኢነማ ተዓዱነ ለዋቂዓ ያ የምትስፈራሩበት ትንሣኤ ለዋቂዑን ተከሳች ነው ኋኝ ነው ይላል። ዋቂ ማለት ካኢኑን ኋኝ ነው ይሆናል። ካኢን ነው ዋቂ ማለት ተከሳች የሚከሰት የሚፈጸም ነው ለማለት ነው። ፈኢደን መቼ ነው ደግሞ የሚሆነው? ያ የምትስፈራሩበት ቅያማ። ፈኢደን ኑጁሙ ጡምሰት ከዋክብቶችም ብርሃናቸው በታበሰች ጊዜ ነው። ከዋክብቶች ብርሃናቸው በታበሰች ጊዜ ነው። ወኢደ ሰማኡ ፉሪጀት ሰማይም በተከፈተች ጊዜ ነው አለ። ሰማይ ትከፋፈታለች፣ ትፈራርሳለች፣ እንዳልነበረ ትሆናለች። ወኢደል ጅባሉ ኑሲፈት ተራራዎችም በተንኮታኮቱ ጊዜ ነው ይላል ኑሲፈት ቦታቸውን ለቀው የሚንኮታኮቱበት ቀን ይመጣል፣ ቂያማ ቀን። ወኢዘ ሩሱሉ ዑቂተት መልክተኞቹም ወቅት በተደረገላቸው ጊዜ ነው አለ ቂያማ። ማለት መልክተኞቹ ወቅት በተደረገላቸው ጊዜ ማለት ቂያማ ነው። ወቅት የተደረገላቸው ያ ወቅት የተደረገላቸው ለሩሱሎች ለምንድን ነው? በህዝቦቻቸው ላይ አላህ ፍርድ ሊሰጥ እነዚህ ነቢያቶች ደግሞ ሊመሰክሩ ማለት ነው። ለመመስከር? ለነቢያቶች ወቅት በተደረገላቸው ጊዜ ቂያማ ቀን ነው ማለት ነው። ለአየው ምን እጅለት ባሪያዎች ደግሞ ምን ይላሉ ለየትኛው ቀን ተቀጠሩ የሚባልበት ሲሆናል ይሆናል። ለአየው ምን ለየትኛው ቀን ጅለት ነቢያቶች ተቀጠሩ በሚባልበት ቀን የዛን ቀን ነው ለየውሚል ፈስሊ ይባላል። የተቀጠሩትማ ነቢያቶች ለየውሚል ፈስሊ ለመለያው ቀን ነው በተባለ ጊዜ በፍጡሮች መካከል ይፈርዳል። የውም ልፈስል የተቀጠሩትማ ለመለያው ቀን ነው። አላህ የጀሃነሙን ወደ ጀሃነም የጀነት ወደ ጅነት የሚለይበት ለሆነው ቀን ወማ አድራከ ማ የውም ልፈስል፣ የመለያው ቀን ምን እንደሆነ ምን አሳወቀህ? ወይሉን የውምን ልሙከዚቢን፣ ለሚያስተባብሉ ሰዎች ወላቸው የዛን ቀን ወዮላቸው፣ ለአስተባባዮች ለሚያስተባብሉ ሰዎች የዛን ቀን ወዮላቸው ይላል። አለም ኑህሊኪል አወሊን፣ የመጀመሪያዎቹን ህዝቦች አላጠፋንም። ምን ይላላ? የመጀመሪያዎቹን ህዝቦች አላጠፋንም ወይ? እንግዲህ ያለፉት ህዝቦች ከነቢላህ ኑህ አለይሂ ሰላም ህዝቦች ጀምሮ አላህ ብዙዎችን አጥፍቷቸዋል። ሱመ ኑትቢዑሁሙል አኺሪን፣ ከዛም ደግሞ የመጨረሻዎቹን እናስከትላቸዋለን አለ። የመጨረሻዎቹን እናስከትላቸዋለን ማለት እንደ መጀመሪያዎቹ እናጠፋቸዋለን በኋላ የመጡትንም ጥፋተኞች ከሃዲዎች እናጠፋቸዋለን ማለት ነው። ከዛሊከ እንደዚህ ነው ፈዓሉ ቢልሙጅሪሚን እንደዚሁ በአመፀኞች ሁሉ እንደዚሁ እንሰራለን አለ። ወይሉ የውመ ኢዚን ሊልሙከዚቢን ላስተባባዮች በዚያን ቀን ወዩላቸው ኢላላህ ሱብሃነ ወተዓላ